2017 ዓ.ም ምት በሚሰጠው የአስራ ሁለተኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆናቸውን በምሥራቅ ጎጃም ዞን የሚገኙ የአስራ ሁለተኛ ክፍል ተማሪዎች ተናገሩ። ዞኑ ከ35 በመቶ በላይ ተማሪዎችን ወደ ከፍተኛ ትምህርት ተቋማት ለማስገባትም የተለያዩ ስራዎች እየተሰራ መሆኑን ተጠቁሟል። አማረ ሊቁ ዝርዝር አለው። የ2017 ዓ ም የ12ኛ ክፍል ማጠናቀቂያ ፈተና በመጪው ሰኔ ወር መጨረሻ በዩኒቨርሲቲዎች ይሰጣል። ተማሪዎችም ጥሩ ውጤት አስመዝግበው ወደ ከፍተኛ ትምህርት ተቋማት ለመግባት ከወዲሁ ቅድመ ዝግጅት እያደረጉ ነው። በአማራ ክልል ምስራቅ ጎጃም ዞን የሚገኙ የአስራ ሁለተኛ ክፍል ማጠናቀቂያ ፈተና ተፈታይ ተማሪዎችም ከሚኮ ጋር በስልክ ባደረጉት ቆይታ በመምህራን እገዛና እርስ በርሳቸው በሚያደርጉት መደጋገፍ ጥሩ ውጤት ታምጥተው ወደ ዩኒቨርሲቲ የመግባት እቅድ እንዳላቸው ተናግረዋል። ከመምህራኖች ስንነሳ በጣም ያለሰለሰ ጥረት እያደረጉ ነው። እኛ ለማገዝ ከምክር ጀምሮ የማካካሻ ትምህርት በተመረጡ መምህራኖች የተሻለ ውጤት እንድናመጣ እገዛ እያደረጉ ነው። እኛም እየተዘጋጀን ነው። ቅዳሜም ጧት ጧት እየተገናኘ እኒህ ሽቶችን በጋራ እንሰራለን። የተሻለ ውጤት አስመዝግበን በመረጥን ዩኒቨርሲቲ ገብተን እንደምንማር ተስፋ አደርጋለሁ በእኔም አንድ አመት ስለተቃጠለብን ከህይወታችን የተቆረጠ እየተቆረጠ ያክልነና ይችላል አሁን ጥሩ ውጤት እና የተሻለ ውጤት ለማምጣት ዝግጁ ነው። አሁን ጥሩ ውጤት አመጣለሁ ብዬ ተስፋ አለኝ። እንደዚህም ድል የሆንኩበት ደግሞ የመምህሮቻችን ድጋፍ ነው። በዛ ላይ እኛ ተማሪዎች እርስ በርስ እንደጋገፋለን። ከቅርብ ጊዜ ወዲህ በክልሉ የተመዘገበውን ዝቅተኛ ውጤት የተሻለ ለማድረግ እና ተማሪዎች ጥሩ ውጤት እንዲያስመዘግቡ ወርክ ሽቶችን የማዘጋጀት በተመረጡ መምህራን ለተማሪዎች የማካካሻ ትምህርት የመስጠትና ሌሎች ድጋፎች እየተደረጉ ላቸው መሆኑን በስልክ የገለጹልን ደግሞ በዞኑ የሚገኙ ርዕሳነ መምህራን ናቸው። በተለይ አስራ ሁለተኛ ክፍል ተፈታኞች ጥሩ ውጤት እንዲያመጡ የተፈጥሮ ሳይንስ ተማሪዎች ትምህርቱ በቤተ ሞከራ እንዲታገዝ እንዲሁም የተለያዩ ወርክሽቶችን እያዘጋጁ በመስጠት የምናሳልፍ የተማሪ ቁጥርን በፐርሰንት ያደገ እንዲሆን የምንችለውን ሁሉ እያደረግን ነው። ከፍተኛ ቁጥር ያለው ተማሪ እንዲያሳልፍ የምንችለውን ሁሉ ስራና ክንውን እየፈጸም እንገኛለን። በየጊዜው ለተማሪዎች ልዩ እገዛ ፕሮግራም አወጥተን በተቃራኒ ፈረቃ በሶሻልም በናቹራልም ብሎ ስምንት የትምህርት አይነቶች በአግባቡ ከሰዓት በቀን አንድ የትምህርት አይነት ድጋፍ እየተደረገላቸው ነው የሚገኘው። ከዛ በተጨማሪ ላይበራሪው ቅዳሜና እሁድን ጨምሮ ሰርቪስ እየሰጠ ነው፣ ሁሌም ክፍት ሆኖ ልጆቹ በአግባቡ ያሉትን መጽሐፍትም ሆነምን እየተጠቀሙ ይገኛሉ። የምስራቅ ጎጃም ዞን ትምህርት መምሪያ ምክትል ኃላፊ አቶ ደመላሽ ታደሰ ከአሚኮ ጋር በስልክ በነበራቸው ቆይታ በዞኑ ውስጥ ከሚገኙ አስራ ስምንት ወረዳዎች አስራ አምስቱ ወረዳዎች ከ3400 በላይ ተማሪዎችን በመጀመሪያው ዙሪያ ያስፈትናሉ ከ35 በመቶ በላይ ተማሪዎችን ወደ ከፍተኛ ትምህርት ተቋማት ለማስገባትም ከታሳስ ወር ጀምሮ ሰፊ ስራ እየተሰራ ነው ብለዋል በአጠቃላይ እንደ ዞናችን አስራ ስምንት ወረዳዎች አሉ። ከነዚህ አስራ ስምንት ወረዳዎች መካከል አስራ አምስቱ ወረዳዎች ላይ የአስራ ሁለተኛ ክፍል የሀገር አቀፍ መልቀቂያ ፈተና የሚወስዱ ተማሪዎች ያሉበት ሁኔታ ነው ያለ። የቀሩት ሶስት ወረዳዎች አሁን በቅርብ ትምህርትም የጀመሩ ስለሆነ እነሱ በቀጣይ ዞር የሚያስፈትኑ ነው የሚሆን ማለት ነው። በአስራ አምስቱ ወረዳዎች ሰዎች ሀያ ሶስት ትምህርት ቤቶች አሉ። በሀያ ሶስቱ ትምህርት ቤቶች ነው የምናስፈትን። ሶስት ሺ አራት መቶ ሀምሳ ዘጠኝ ተማሪዎችን እናስፈትናለን ማለት ተሻለ ውጤት እንዲያስመዘግቡ በተደራጀ አግባብ ነው ስራ እየሰራ ነው ያለ። ሰላሳ አምስት ፐርሰንት የሚሆኑ ተማሪዎች ዩኒቨርሲቲ ጆይን እንዲያደርጉ ከሶስት ፐርሰንት የሚሆኑ ስድስት መቶና በላይ ይገበታል በሚል ግብ ጥለን ምራምን ይህምን አውቀው ለዚህ ግብ መሳካት ረብረብ እንዲያደርጉ እየተሰራ ያለት ሁኔታ ያለ። ትምህርት ባልተጀመረባቸው የገጠር ወረዳዎች የሚገኙ የአስራ ሁለተኛ ክፍል ተማሪዎች ለስነ ልቦና ጫና እንዳይ ያዳረጉ በማሰብ ሁሉን ማስተማር ባይቻልም በውጤታቸው የተሻሉ ከሁለት መቶ በላይ ተማሪዎችን በበጀት በመደገፍ ደብረ ማርቆስ ዩኒቨርሲቲ ገብተው እንዲማሩ መደረጉንም ምክትል ኃላፊው ተናግረዋል። ትምህርት ካልተጀመረባቸው 17 ወረዳዎች የተውጣጡ 216 ተማሪዎችን ከየተቋሙ ከአርባ ተቋም ከአንድ እስከ ስድስት የወጡ የተሻለ ውጤት ያላቸውን ተማሪዎች በዚህ በፈራም ችግሩ ምክንያት ትምህርት እንዳያልፋቸው መቶ ፐርሰንት ውጤት ካለ አንሳና ከዚያ በላይ አንጥተው ስራ ጀምረናል። ከየወረዳው የመጡ መምህራን ያላቸውን አቅም አስተባብረው ድጋፍ እያደረጉላቸው ነው። የአንድ ሀገር የችግር ማውጫ መንገድ ትምህርት በመሆኑ ተማሪዎች በሰላማዊ መንገድ እንዲማሩና የተሻለ ውጤት እንዲያስመዘግቡ የሚመለከተው ሁሉ ኃላፊነቱን እንዲወጣም መልዕክት ተላልፏል።